በየመን የስደተኞች ማቆያ ላይ አሜሪካ በፈጸመችው ጥቃት የተገደሉት ሶስቱ ኢትዮጵያውያን የአንድ ቤተሰብ አባላት በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጸሙት ጥቃት ምክንያት በምዕራባውያን የጦር አውሮፕላን ጥቃት እየተፈጸመባት ባለችው የመን ውስጥ ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች ተገድለዋል። ምዕራባውያኑ የመርከቦቻቸውን ደህንነት አደጋ ላይ የጣሉትን የየመን ሁቲ ታጣቂዎችን ወታደራዊውና የኢኮኖሚ ተቋማትን ዕላማ ማድረጋቸውን ስናገሩ ቆይተዋል። በቅርቡ የተፈጸመው ጥቃት ግን ስደተኞች ተጠልሎበት የነበረ ቦታ መሆኑን ሪፖርቶች ያመለክታሉ። ኢትዮጵያውያን ለስደት መሸጋገሪያነት ከሚመርጧቸው አገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ የጦር አውሮፕላኖች ሚያዝያ 2217 ዓ ም ማለዳ ላይ የፈጸሙት ጥቃት ስደተኞች ተይዞበት በነበረ ማቆያ ላይ መሆኑን የየመን ባለስልጣናት ገልጸዋል። በጥቃቱ ቢያንስ 68 ሰዎች መገደላቸውንና ተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች መቁሰላቸውን አል ማሲራሂ የተባለው የውቲ የቴሌቪዥን ጣቢያ ዘግቧል። አዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱትንና የቆሰሉት ሰዎች አፍሪካውያን ስደተኞች ከመሆናቸው ውጪ በትክክል ከየትኞቹ ሀገራት የመጡ እንደሆኑ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀሩ ሚዲያ የመን ውስጥ ከሚገኙ ኢትዮጵያውያን አረጋግጧል። ጥቃቱን ተከትሎ ሮይተርስ በጥቃቱ ከተገደሉት በተጨማሪ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ በአማርኛ ስጣራ መሰማቱን ዘግቧል። ሚዲያ ያናገራቸው ኢትዮጵያውያን እንደሚሉት በጥቃቱ ከተገደሉትና ከቆሰሉት በርካቶች አንዳንዶቹም ሁሉም ኢትዮጵያውያን መሆናቸውን ያምናሉ። በጥቃቱ ከተገደሉት ኢትዮጵያውያን መካከልም ሶስት ያጎትና የአክስት ልጆች በአንድ ላይ ህይወታቸው ማለፉን ሚዲያ ከቤተሰቦቻቸው ለመረዳት ችሏል። አትጨነቁ ደናነን ጽሩ ህይወትና ማረግ በተለያዩ ጊዜያት ከሰሜን ኢትዮጵያ ክልል ትግራይ የጽራይ ወንበርታ ወረዳ ኢራ ከመባል ጎጥ ተነስቶ ለስደት ወደ የመን ያቀኑት በረሃና ባህር አቋርጦ ነበር። እነዚህ ሶስት ወጣቶች በፈታኝ ጉዞ ቀይ ባህርን ተሻግሮ የመን ከገቡ በኋላ ራጎ በመባል አካባቢ ለረዥም ጊዜ ቆይተዋል። ከዚያም ህገ ወጥ ስደተኞች ተብሎ ተይዞ ለአራት ወራት በእስር ቆይተዋል። ረዥሙን የእስር ጊዜያቸውን ካሳለፉበት እስር ቤት ጥቃቱ ወደ ተፈጸመባት የሰዓዳ ማቆያ ውስጥ ከገቡት ከጥቃቱ ሁለት ሳምንታት በፊት ነው። በየመን ከታሰሩ በኋላ አልፎ አልፎ ኢትዮጵያ ውስጥ ካሉ ቤተሰቦቻቸውና በተለይም በሳውዲ አረቢያ ከሚገኙ ቶቻቸው ጋር በስልክ ይገናኙ እንደነበር አመለሴት ምሩጽ የተባለች የቅርብ ዘመዳቸው ለሚዲያ ተናግራለች። በዚህ ወቅት በሳውዲ አረቢያ የምትገኘው አመለ ሴት በእርግጥ በእስር ቤት ውስጥ ስልክ በቀላሉ አያገኙም ነበር። ነገር ግን አልፎ አልፎ እዚህ ሳውዲ ውስጥ ከሚገኙ እህቶቻቸው ጋር ይገናኙ ነበር፣ አትጨነቁ፣ ደህና ነን ይላሉ ትላለች። በሳውዲ የሚገኙ የሟቾቹ እህቶች ሲሆኑ በስልክ ሲያገኟቸው እህቶች ሲሆኑ በስልክ ሲያገኟቸው በየመን በመንግስት እጅ ስላለን አትጨነቁ፣ እዚህ እስር ቤት ውስጥ ደህና ነን ይሏቸው ነበር። የጥቃቱ ዋዜማ በአገሪቱ ኃይሎች ተይዞ በእስር ወራት ያሳለፉት ሶስት ወጣቶች የመን ውስጥ ስላለው የደህንነት ሁኔታ ምንም አይነት መረጃም ሆነ እውቀት እንዳልነበራቸው እይታቸው አመለሴት ትናገራለች። ጥቃቱ በተፈጸመበት ቀን ዋዜማ ሳውዲ አረቢያ ከሚገኙ እይቶቻቸው ጋር ቀደም ብሎ በስልክ ተገናኝቶ ስለሌላ ጉዳይ አውርተዋል። በመጨረሻም እንደለመዱት ደህና ሆኑ ደህና ሰንብቱ ተባብሎ ነበር የተለያዩት። ይሁድ ምሽት በስልክ ስገናኙ ጥሩ ስጫወቱና ስሳሳቁ አመሹ። ተቸግሮ እንደሆን ጠይቄያቸው በመንግስት እጅ ስላለን ምን እንሆናለን ስለኛ ትጨነቁሉ ነበር። ከስልክ ግንኙነት በኋላ ሰኞ ማለዳ ላይ ጥቃቱ ተፈጸመ ትላለች። ትግራይ ውስጥ ካሉ ወላጆቻቸው ጋር ለመጨረሻ ጊዜ የተገናኙበት በፋሲካ በዓል ዋዜማ ነበር። ይቶቻቸው ከስልክ ወደ ስልክ በማገናኘት እንኳን አደረሳችሁ፣ እኛ ደህና ነን የሚል መልእክት ለቤተሰቦቻቸው እንዲያሰሙ አግዘዋቸው ነበር። ከዚያ በኋላ አሜሪካ በውቲ ቁጥጥር ስር በሚገኘው ሰሜን ሚራብ የየመን ክፍል ላይ በፈጸመችው የአየር ጥቃት ከሞቱት 68 ስደተኞች መካከል ሦስቱ ኢትዮጵያውያን ወጣቶች ይገኙበታል። የውቲ ባለስልጣናት በወቅቱ እንደተናገሩት ቢያንስ 68 አፍሪካውያን ስደተኞች በጥቃቱ መገደላቸውን የገለጸ ሲሆን ሚዲያ ያነጋገራቸው የአይንማኞች ማኞች ግን ቁጥሩን ከመቶ በላይ ያደርሱታል። አብዱል ራህማን ያስን የተባለ የአይንማኝ ማኝ ለሚዲያ እንደተናገረው በጥቃቱ የሞቱትና የቆሰሉት በሙሉ ኢትዮጵያውያን ናቸው ማለት ይቻላል ስል በስደተኛ መቆያ ውስጥ የነበሩት ኢትዮጵያውያን እንደሆኑ ገልጸዋል። መራራ የቤተሰባ ዘን በጥቃቱ የተገደሉት ሶስት ወጣቶች መካከል አንዱ የሆነው የጽሩይ ታላቅ ወንድም የሚገኘው የመን ውስጥ ከመሆኑ ከሌሎች ኢትዮጵያውያን ጋር በመሆን የዘመዶቻቸውን አስክሬን ለማግኘትና ለመለየት ሞክረዋል። በዚህም ሶስቱ ወጣቶች ጥቃቱን ተከትሎ ወዲያውኑ ነበር ህይወታቸው ያለፈው። ሶስቱም ወጣቶች ወንድማማቾች ናቸው በአንድ ጊዜ ሶስቱም ሞት መርዶ ለቤተሰብ ሲነገር ሁኔታው ከባድ ነበር ማን ማንን እንደሚያጽናና ከባድ ሆኗል ሁሉም ባዘኑ ክፉኛ ነው ተጎዳው ትላለች አመለሴት ከሁሉ ከባዱ ጉዳይ ደግሞ እስካሁን አስክሬናቸውን ወደ አገር ቤት መላክ እንዳልተቻለ በመጥቀስ እዚያው ይቀበሩ ወይስ ወደ አገር ቤት ይላካሉ የሚለው ግልጽ አይደለም። በተጨማሪም ወደ ቤተሰባቸው ይመለስ ቢባል እንኳን ማጓጓዣው እጅግ አስቸጋሪ ይሆናል። አምልሴት ከወንድሞቿ ሞት ባሻገር የሌሎችን ወጣቶች ስቃይና ሞት ለማስቆም አንድ ነገር መደረግ እንዳለበት ታምናለች። በአሁኑ ጊዜ በደላሎች እየተታለሉና እየተገደዱ እየተሰደዱ ያሉ ብዙ ናቸው። ባህር ተሻግረው ወደ ሳውዲ አረቢያ መግባት ፍላጎታቸው ቢሆንም መንገድ ላይ የቀሩ ነው። ስለዚህ ይብቃ መባል አለበት። በአገሪቱ ያሉ ደላሎች ህዝብና መንግስት ለፍርድ ሊያቀርባቸው ይገባል። በአስቸጋሪና በአደገኛ ሁኔታ በረሃንና ባህርን አቋርጦ የመን ከገቡ ከስምንት ወር እስከ ሶስት ዓመት የሆናቸው የአንድ ቤተሰብ አባላቱ ጽሩይ ህይወትና ማድረግ በውት ህይወትንና ማረግ በሁቲ ጸጥታ ኃይሎች ተይዞ ለሞት ካበቃቸው እስር ቤት መግባታቸው በፊት ከቀን ስራና ሳውዲ ያሉት ኢቶቻቸው በሚልኩላቸው ገንዘብ ነበር ኑሯቸውን የመሩት። ለራሳቸውና ለቤተሰባቸው መልካም ህይወት ስሉ የመን የገቡት ሶስቱ ወጣቶች መዳረሻቸው ነበረችው ከየመን ሁቲዎች ጋር ፍጥጫ ውስጥ ወዳለችው ሳውዲ አረቢያ ነበር። እንዲሰደዱ ያስገደዳቸው በትግራይ ያለው ሁኔታ ነው። ከየመን ወደ ሳውዲ አረቢያ ለመሻገር ሲሞክሩ ድንበር ጠባቂዎቹ ሊያሳልፏቸው አልቻሉም። ወደ አገራቸው እንዳይመለሱም የሚጠብቃቸው ባህር ነው። በዚህ ምክንያት የሜን ለመቆየት ተገደዱ ትላለች አመለሴት። በገጠር የሚገኙት አርሶ አደር ቤተሰቦቻቸውን ለመርዳት ከሀገራቸው የተሰደዱት ወጣቶቹ ወደ ሳውዲ አረቢያ መሻገር ሳይቀናቸው ወይም ወደ ሀገራቸው ሳይመለሱ እየተንከራተቱ ባለበት ጊዜ በየመን የጸጥታ ኃይሎች ህገወጥ ስደተኞች ተብለው ለእስር ተዳረጉ። በእስር ላይ ሳሉም ባላሰቡትና ባልጠበቁት ሁኔታ በእስር ቤቱ ላይ በተፈጸመው የአየር ጥቃት እንደወጡ ቀሩ። እጅግ አሳዛኝ መረጃ ነው የተሰማው ስደትን በማስመልከት። የበርካቶችን ህይወት ባህርን አልፎ ያን ሁላ አድርጎ እንደገና ደግሞ የአየር ጥቃት ሲፈጸምባቸው በጣም ማለፋቸው የበርካቶችን ልብ የሰበረና እጅግ አሳዛኝ ክስተት ነው። በተለይ በአሁኑ ሰዓት የመን በጣም ከፍተኛ የፖለቲካ ቀውስና እርጋታ የማይታይባት ስፍራ እንደሆነች ጭምርም በርካቶችም ስገልጹ ነበር። እጅግ አሳዛኝ ልብ የምነካ በተለይ የነዚህ ወጣቶች አጠቃላይ የኢትዮጵያውያን ህልፈት እጅግ ልብ እንደምሰብር ጭምርም አብዛኞቹ የሞቱት ኢትዮጵያውያን ስደ ስደተኞች እንደሆኑ ጭምርም ነው። እጅግ የሚያሳዝነውና ልብ የምነካ በኢትዮጵያ ታሪክ እስካሁን ድረስ ደግሞ ታይቶም ተደምጦም በማይታወቅ ሁኔታ በዚሁ ደግሞም በጦር ሜዳ ውስጥ ኢትዮጵያኖች በተለይ በሁለት በውጭ ሀገር ዜጎች መካከል የተካሄዱ ባሉት ጦርነቶች መካከል ንጹሃን ኢትዮጵያኖች መሞታቸው ነው። በርካቶችንም የሚያሳዝነው እንዴት ስደተኛ ካምፕ ላይ እንደዚህ አይነት ጥቃት እንደተፈጸመ በርካቶቹም ጥያቄዎቻቸውን እያቀረቡ እንደሚገኙ ጭምርም ነው። በምን ምክንያት ነው ስደተኛ ካምፕ ላይ ጥቃት ልፈጸም የተቻለው በማለት ነው ቻቸውን እያነሱ ያሉት። ለቤተሰቦቻቸው መጽናናትን እንመኛለን። ከሚዲያችን ሚኪ ነኝ፣ ከሚኪ ጣቡር ንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኘ። ሰላም ቆዩልኝ።